ስለ ህይወት ሲነሳ ህይወት ጉዞ አለው ይባላል። መነሻ አለ። ከዛ ደግሞ የምንጓዝበት መንገድ አለ። መንገዱ ተከትለን ደግሞ የምንደርስበት ቦታ ወይም ደግሞ መዳረሻ የሚባል ነገር አለው እና እንግዲህ ከዛ ተነስቶ ህይወት ጉዞ ነው ይላሉ። ግን አጓጓዛችን ወይም ደግሞ የምንጓዝበት ሁኔታ ግን ሊለያይ ይችላል። ምክንያቱም አንዱ የሚሄድበት መንገድ እና ሌላኛችን የምንሄድበት መንገድ ላይገናኝ ይችላል። ከዚህ ጋር በተገናኘ ከህይወት ጋር በተገናኘ መንፈሳዊ መጽሐፍ ላይ ያገኘሁት አንድ ታሪክን ላጋራችሁ። ዘላ ደርስ የሚል መጽሐፍ ይመስለኛል። በእንግሊዘኛው፣ በአማርኛ የተረጎመው ሳሙኤል ፍቃዱ ዳቆን ሳሙኤል ፍቃዱ ነው። መንፈሳዊ መሰላሎች በሚል የተተረጎመ ነው። የመጽሐፉስ ስሙ ማለት ነው መንፈሳዊ መሰላል ይባላል። 38 ምዕራግ ወይም ደግሞ 38 ምዕራፍ ልትሉት ትችላላችሁ። 38 ደረጃዎች ምዕራግ በሚል ተቀምጧል መጽሐፍ ላይ እዛ ላይ አንድ ታሪክ አለ። አንድ ሴራፒዮን የሚባል ግብጻዊ መነኩሴ ነው እና ከግብጽ ሀገር ይነሳና ወደ ሮማ ይሄዳል። ማለት ሮም ይሄዳል። የሮም ካታኮም ቤተክርስቲያን ወይም ደግሞ በምድር ውስጥ የሚገኙ አብያተ ክርስቲያናትን ቅዱሳን መካናትን ለመሳለም ከግብጽ ተነስቶ ወደ ሮም ይሄዳል። ከዛ ከሄደ በኋላ አንድ ታሪክ ይሰማል። እዛ ሮም ውስጥ አንዲት መነኩሴ እናት ማለት ነው ይሜ ልኳን ትኖራለች። እና እዚህ አንዲት መነኩሴ አለች። ነገር ግን አንድ ቀን ማትወጣም፣ እንዳንተ መንፈሳዊ ቦታዎችን አትጎበኝም የሚል ነገር ይነግሩታል። ይሄንን ያይና ወደ መነኩሴቷ ሄድና ይሄድና ለምን ቅዱሳት መካናትን የማትጎበኙ ይላታል። በግብጽም እኮ የተለያዩ ቅዱሳን መካናት አሉ፣ በዚህም አሉ እና ለምንድነው የማትጎበኙ የሚል ጥያቄ ያቀርብላታል። እና ያቺ እናት ግን ያቀረቡለት የመለሱለት መልስ ምን ነበር? አንተ የራስህን ጉዞ እየተጓዝክ ነው በራስህ መንገድ፣ እኔ ደግሞ የራሴን ጉዞ እየተጓዝኩ ነው የሚል መልስ ነበር የሰጠችው። ምን ማለቷ ነው? እሱ መንፈሳዊ ገዳማትን ወይም ደግሞ መንፈሳዊ ቦታዎችን በመጎብኘት ከቅዱሳኑ ቃል ኪዳኑን በመካፈል በማግኘት በረከትን በማግኘት እንትን እያለ ምንም መነኩሴ ቢሆን ዓለምን ትቶ ቢመንንም ተጨማሪ ደግሞ ዋጋ ለማግኘት ደሞ ቅዱሳት መካናትን እየጎበኘ ነው። ያ ጥሩ ነገር ነው፣ የእሱ መንገድ ነው፣ ትክክልም ነው፣ ደግሞ መጥፎም ነገር አይደለም። ስለዚህ የራስ መንገድ ትክክል ነው፣ በራስ መንገድ እየተጓዝክ ነው በመንከበትና በሚያዋጣ አለችው። እሷ ደግሞ የሚወደኝ ቢኖር ያለውን ሁሉ ሽጦ ይከተለኝ የሚለውን ተቀብላ ሁሉን ነገር ትታ በአት ዘግታ እግዚአብሔርን ብቻ ከእግዚአብሔር ጋር ግንኙነቷን በማድረግ ከእግዚአብሔር ጋር በመኖር ሁሌ እያሳለፈች የሷም ደግሞ መንገድ ትክክል ነበር። ስለዚህ ምን ብላ መለሰችለት? አንተም የራስህን ጉዞ እየተጓዝክ ነው፣ እኔም የራሴን ጉዞ እየተጓዝኩ ነው አለችው። ሁለታቸውም እንግዲህ በተለያየ መልኩ ቢጓዙም እንኳን የተለያየ ቢመስለን መዳረሻቸው ግን አንድ ነበር። መዳረሻቸው ወደ ክርስቶስ ለመቅረብና ለመሄድ ነበር ዋና አላማውና። ስለዚህ መንገዱ ቢለያይም እንኳን በእርግጥ የተለያየ መንገድም አይደለም። ይህን ያህል ልዩነት የሚያስብለው ነገር የለም ያጓጓዛቸው ሁኔታ ወይም ደግሞ ያኗኗራቸው ሁኔታ የመረጡበት መንገድ ነው። አንደኛው ከዓለም መራቅንና ዓለምን ሁሉ መተው ሙሉ በሙሉ ነው። አንደኛው ዓለምን ትቷል፣ ግን ደግሞ በዓለም ያሉ ቅዱሳት መካናትን በመጎብኘት በረከትን በማግኘት ተጠምዶ እናገኛለን። ስለዚህ ሁለታቸውም ግን አላማቸው ክርስቶስ ጋር መድረስ ነው፣ መንገዱ ይለያይ እንጂ። አንተም በራስ መንገድ እየተጓዝክ ነው፣ እኔም በራሴ መንገድ ነው ያለችው ትክክል ነው ማለት ነው። መንገዳችን የተለያየ ቢሆንም መዳረሻችን አንድ ነው ወይ የሚለውን ነገር እዚህ ጋር እንግዲህ ማንሳት ፈልጌ ነው። እውነተኛ የምንሄድበት መንገድ መንገዱ የተለያየ ሆኖ እንኳን መዳረሻችን ላይ አንድ ቦታ ያደርሰናል ወይ የሚለውን ው እስኪ እናንተ